በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች፣ በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ስለዚህ ሰዓት ደረሳችሁ። አሜን ሳይገባን በምረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። የመስቀል ደመራ በዓል ታሪክና አከባበር ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከወደቀበት መርገም ያድነው ዘንድ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፍቃድ በመስቀል ላይ ተሰቀለ። በመገረፉ ቁስል እኛ ተፈወሰን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 በስቅለቱም ዲያብሎስ እንድል ነስቶ በወኒ ወይም በሲሆን ለነበሩት ነፍሳት ነፃነትን ሰበከላቸው። የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነፃ ወጣ። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታረቀ። ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክት ሆነ። ዳሩ ግን ጌታ የተሰቀለበት መስቀል ታምራትን በማድረጉ የታወቁ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበትን ቦታ ለሶስት መቶ ዓመታት ያህል የቆሻሻ መጣያና ማከማቻም አደረጉት። ምንም እንኳን አይሁድ ለጊዜው መስቀሉን ከአይን ለመሰወር ቢችሉም ከክርስቲያኖች ልቡና ግን ሊያወጡት አልቻሉም። የመስቀሉ ብርሃን በልቡናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀመሩ። የንግሥት ኢሌኒ ድካምና ፍሬ ንግሥት ኢሌኒ ልጇን ንጉሥ ቆስጦንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። ቆስጦንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በሦስት መቶ ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነፃነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ሆነች። ንግሥት ኢሌኒም የተፈጠረውን አመች ሁኔታ በመጠቀም የጌታችን መስቀል ከተቀበረበት ለማውጣት በ327 ዓ.ም ወደ ኢየሩሳሌም ሄደች። ቀደም ብላ ንግሥት ኢሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሂዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳን መካናትንና አብያተ ክርስቲያናትን ለማሳነጽ ተስላ ነበር። ንጉሥ ቆስጠንጢኖስ የተጠመቀው በ337 ዓ ም ነበር። በስለቷ መሠረትም ንግሥት ኢሌኒም ወደ ኢየሩሳሌም ሄደች። እንደ ደረሰችም ስለ መስቀሉ መረመረች፣ ጠየቀች። ቦታውን የሚያስረዳት ግን አላገኘችም። አይሁዶች የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመላከታት። ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ በአካባቢው ከነበሩት ከሶስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ማወቅ አልቻለም። ንግሥት ኢሌኒ ከሶስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንም በመጨመርና በማቃጠል ጸሎት ተያዘ። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ ያመለከታት። ቅዱስ ያሬድም ጢሱ ሰገደ ብሎታል። ከዚያም መስከረም አስራ ስድስት ቀን ቁፋሮ እንዲጀምር አዘዘች። ሰባት ወር ያህል ከተቆፈረ በኋላ መጋቢት አስር ቀን ሦስት መስቀሎች በአንድነት ተገኙ። የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። የሞተ ሰው አምጥተው በሁለቱ መስቀሎች ላይ በተራው ያስቀምጡት፣ አልተነሳ። በመጨረሻ በአንዱ መስቀል ላይ ያስቀምጡት፣ ያን ጊዜ የሞተው ሰው ተነሳ። በዚህም የጌታን መስቀል ለዩት። ኢሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ንግሥት ኢሌኒ ለመስቀሉ ቤተ መቅደስ ከሠራችለት ጊዜ ጀምሮ በመስከረም 17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ መስቀል ይከበር ነበር። ግማደ መስቀሉ ወደ ኢትዮጵያ እንዴት መጣ የጌታ መስቀል ለብዙ ጊዜያት ኢየሩሳሌም ከቆየ በኋላ ነገስታት መስቀሉን ለመውሰድ ጠብ ፈጠሩ በዚህ ጊዜ የአንጾኪያ የኤፌሶን የአርማንያ የግሪክ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ለአራት ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋያተ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትሪያሪክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊ ንጉሥ ዳግማዊ ዳዊት የግብፅ ክርስቲያኖች በእስማኤላውያን ከሚደርስባቸው ተጽዕኖ ነፃ እንዲወጡ በማድረጋቸው የግብፅ ፓትርያርክ ስጦታ አላኩላቸው። ንጉሥ ዳግማዊ ዳዊት ግን የኢትዮጵያ ቤተ ክርስቲያን የምትፈልገው ወርቅ ሳይሆን ጌታ የተሰቀለበትን መስቀሉን እንደሆነ ገለጹላቸው። በመሆኑም የግብፅ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር ለኢትዮጵያ ሰጥታለች። ይህ ግማደ መስቀል በግሸን ማርያም በእግዚአብሔር አብ ቤተ ክርስቲያን ሆኖ ኢትዮጵያን እየባረከ ይገኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መስቀልን ከሐዋርያት በተማረችው መሠረት የወርና የዓመት በዓል ሰርታ መስከረም ዐሥራ ሰባት ቀን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱስ መስቀል ከተቀበረበት መሬት በንግሥት ኢሌኒ አማካኝነት መገኘቱ ስታስብ በአሁኑ ዘመን በብዙ ሰዎች ልቦና የተቀበረው መስቀል እንዲገለጥላቸው ትጸልያለች። በመስቀል የሚገኘውን በረከት እየተቀበለች፣ በመስቀል የሚመሰለውን መከራ ሁሉ ትታገሳለች። መስቀል በካህናት በምዕመናንና በምዕመናት ልቦና ተስሏል። በአንገታቸውና ልብሳቸውም መስቀል አለ። ሥራ ሲጀምርና ምግብ ሲቀርብ በመስቀል አምሳያ ይማተባል። መስቀል ለሁሉም ነገር መጀመሪያና መጨረሻ ነው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሌንም ተሸክሞ ይከተለኝ ማቴዎስ 16 ቁጥር 24 እንዳለ ቤተ ክርስቲያናችን ዕለት ዕለት መስቀሉን ትሸከማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ መስከረም 16 ቀን የምትደምረው ደመራ አገራዊ አንድምታም አለሁ። የመስቀል ደመራ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ዕውቅና ተሰጥቶት ዓለም አቀፋዊ ቅርስ ተብሎ ተመዝግቧል። ከሀገር ቤት ርቀን የምንገኝ ኢትዮጵያውያንም የበዓሉን ታላቅነት ለልጆቻችንና ለምንኖርበት ማኅበረሰብ ማስረዳትና የበዓሉን ታዳሚ እንዲሆኑ ማድረግም ይጠበቅብናል። ስለሆነም የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው እያልን ልናከብረውና ልንጠብቀው ይገባናል። የተባረከ የመስቀል ደመራ በዓል እንዲሆንልን የእግዚአብሔር ፍቃድ ይሁን፣ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣቸዋለን። ስንክሳር ዘወራ መስከረም ዐሥራ ሰባት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ዐሥራ ሰባት በዚህች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ ቆስጠንጢኖስ እናት ንግሥት ኢሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች፣ ታምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሁነው ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ ስለዚህም አይሁድ ተቆጡ። እንዲህም ሥርዓትን ሠርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ ሌኒ ንግሥት እስከ መጣሽ ድረስ ከሦስት መቶ ዓመት በላይ ኖሩ። እርሷም በመጣሽ ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስከጠረጉ ድረስ አስገደደቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚያች ቀንም አከበሯት። ለመስቀሉም በዓልን መስከረም ዐሥራ ሰባት ቀን አከበሩለት። የክርስቲያን ወገኖች ሁሉም ከአገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይሳቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡ መሪር የሆነ የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካላችሁ ይህ የገማና የመረረ ውሃ ተለውጦ እስኪ ጣፋጭ ሁን ይላቸው ነበር። ቀሲሳው ዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የታምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊው ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውኃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመነ። በከበረ ቄስ ባውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሠራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካሃዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተ ክርስቲያንን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምዕመናንም በታላቁ ጾም መካከል በዓሉ ማክበር ስላልተቻላቸው በዓሉም ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም አስራ ሰባት ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት ኢሌኒ እጅ የተገለጠበት ነው። በመስቀሉ ላዳንን ለእግዚአብሔርም ምስጋና ይሁን፣ ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። በዚችም ቀን የከበረች ሮማዊ ታወግን ስጣ አረፈች። ይቺም ቅድስት በደጋጎች ነገሥታት በአኖሪዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የሕንድ ንጉሥ መልእክተኞች እጅ መንሻ ይዘው ወደ ንጉሥ አኖሪዎስ መጡ። በሚመለሱም ጊዜ ይችን ድንግል ታውግስጣን አገኟት። የምታነበውም መጽሐፍ በእጇ ውስጥ ነበር። ወደ አገራቸውም ነጥቀው ወሰዷት። ለሕንድ ንጉሥም ሚስቶቹንና ቤተሰቦቹን የምትጠብቅ ነች። በአንዲት ዕለትም የንጉስ ልጅ አስጨናቂ በሆነ ደዌ የታመመ የከበረች ታወግንስጣም ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት፣ በዚያንም ጊዜ ዳነ። ከእርሷም ስለተደረገው ታምር፣ የዚች የከበረች ድንግል ታወግስጣ ዜናዋ በሀገር ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደመቤት እንጂ እንዳገልጋይ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ንፋስና ጨለማ በላዩ መጣ። ንጉሡ ግን የከበረች ታወግስታን ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ፣ በጨለማውና በጥቅሉ ንፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚህ የመስቀል ምልክት ድል አደረጋቸው። እጅግም ደስ አለው። ንጉሡም ከጦርነት በተመለሰ ጊዜ ለከበረች ታወግስታ ከእግሯ በታች ሰገደ። እርሱንና ቤተሰቦቹን ሁሉ፣ የሀገሩንም ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታወግስታም እንዲህ አለችው፣ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉሥ አኖሪዎስ ላኩ! ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞችን ላከ። ንጉሥ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መሥዋዕትንም ቀድሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ሥጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታወግስታ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላም ታሰጠችውና ከእርሱ ቡራኬ የተቀበለች እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷምም መምኔት ሆነች። የአምባታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሥ አኖሪዎስ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሥ አኖሪዎስም እጅግ ደስ አለው። የሮሚያ አገር ሊቀጳጳሳትንም ይህን ባህታዊ የኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነትን ሹሞ ለሕንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ። በውስጡም ያማሩ ምሰሶዎች አሉ። ድንግሊቱ ታወግስጣም ክብር ይግባውና ጌታችንን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜም እኒያ ምሰሶዎች ከጣዖት ቤት ፈልሰው አናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችንን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩም ጣዖታቸውን ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም አገር ታላቅ ደስታ ሆነ። ቅድስት ድንግል ታወግስጣም ተጋድሎዋን ከፈጸመች በኋላ እግዚአብሔርን አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለም አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት አሥራ አራተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። ይህንንም ቅዱስ ንጉሥ ዳኪዎስ ሊገድለው ፈልጎት ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉሥ በከሃዲ ዳኪዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቅ ሶስት መቶ ሰባ ሁለት ዓመት አንቀላፍተው ነቁ። እኒህም ለጣዖታት ሊያሰግዳቸው በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሠራ ግብፃዊው ታላቁ እንጦኒዎስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናሲዎስ በሊቀጵጵስናው ሹመት ዐሥራ ሁለት ዓመት ኖረ። መንጋዎቹንም በትክክል በፍቅር በአንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለ ሟሜን። በዚህችም ቀን የሊቢባ የኪሪያኖስ የዮስጢና የቴክስሄል ጥስ መታሰቢያቸው ሆነ። እግዚአብሔርን በጸሎታቸው ይማረን ለዘላለ ሟሜን። መስከረም ዐሥራ ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱስ ዕፀ መስቀል፣ ሁለተኛ ቅድስት ኢሌኒ ንግሥት፣ ሦስተኛ ቅዱስ ኪራኮስ አረጋዊ፣ አራተኛ ቅዱስ መቃስ ሊቀጳጳስ፣ አምስተኛ ቅዱስ አውዶኪስ ቀሲስ፣ ስድስተኛ ብፅዕት ታወጎንስጣ ሮማዊት፣ ሰባተኛ ቅዱስ ዲዮናሴዎስ ሊቀጳጳሳት። ወርሃዊ በዓላት አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማት፣ ሁለተኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ሦስተኛ ቅዱሳን አበው መክሲሞስና ዱማቴዎስ፣ አራተኛ አባ ገሪማ ዘመደራ፣ አምስተኛ አባ ጳላሞን ፈላሲ፣ ስድስተኛ አባ ለትጹን የዋህ፣ ሰባተኛ ቅዱስ ኤጲፋኒዎስ ሊቅ ዘደሴተ ቆጵሮስ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር 18 እስከ 23። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ለሁልጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትም ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትውን የዕለት እንጀራችን ስጠን ዛሬ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግልነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽና የማፀን ሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረትን ለምኝልን አጽያታችን ያሰሰርይልን ዘንድ ለዘላለም አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን ይቆየ